ሰላም ጠና ያስጥልን ክብራን ተመልካቾቻችን ይህ የኢትዮጵያ የተሰኘው ሳምንታዊ ፕሮግራማችን ነው የዛሬው ፕሮግራማችን ማርች 8 ወይም ማርች 8 ላይ የምናከብረውን ዓለም አቀፍ የሴቶች ቀን ነው ዛሬም እንደተለመደው የኢትዮጵያ አየር መንገድ በተለያዩ ደማቅ በዓላት እያከበረ ይገኛል እንግዲህ አጠገቤ የተገኙ ልጆች አሉ እነሱን ከማስተዋወቂ በፊት አንድ የምናገረው እንግዲህ ይህንኑ ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በኢትዮጵያ አየር መንገድ የበዓሉ አከባበር ምን መልክ እንደነበረው እና ከዚሁ ጋር ተያይዞም በአየር መንገዱ የሴቶችን ሁለንተናዊ እኩልነትና ተጠቃሚነት ከማረጋገጥ አኳያ የተከናወኑና እየተከናወኑ ያሉ ተግባራትን ልናስቃኛችሁ ወደናል። በቅድሚያ በዚህ ዙሪያ ሀሳብ አስተያየታቸውን እንዲያካፍሉን የጋበዝናቸው የአውሮፕላኑ ዋና አብራሪ ካፕቴን ህሊና ንጉሴ የዛሬውን በረራ ይዘው ወደ አተንስ በዋና አብራሪነት ይዘውን የሚጓዙ እሳቸው ናቸው። ሁለተኛ የአውሮፕላን ጥገና ባለሙያ ወይዘሮ ፋሲካ አቢ ሲሆኑ የደንበኞች አገልግሎት የቡድን መሪ ደግሞ ወይዘሪት መቅደስ ጌቱ አብረውን ይገኛሉ። ተከታተሉን። በቅድሚያ ሁላችሁም እንኳን ደህና መጣችሁ ብዬ ፕሮግራሙን እጀምራለሁ። እንኳን እንግዲህ ካፕቴን ህሊና እንደ በረራው ዋና አዛዥና አብራሪነቱ የመጀመሪያውን ጥያቄ ወደ እርሱ አደርጋለሁ። እንግዲህ ፓይለት የመሆን ጉዞ ባጭሩ ምን ይመስል ነበረ? ሴትነትን ከፓይለት ጋር እያገናኙ አብሮ ይመልሱልኝ። ከልጅነቴ ጀምሮ የፓይለት የመሆን ፍላጎት ነበረኝ። ቁመቴ ምረጅም ነው። ሰዎችም ዊሽ ያደረጉልኝ ነበረ። እኔም በጣም ፈልግ ነበረ፣ ግን ላይክ እንዴት ይኮናል የሚለው ግን በደንብ አዌር አልነበርኩም ክፍለ ሀገር ነው ተወልጄ ያደኩት ስለዚህ፣ በጣም እመኘዋለሁ። ዩኒቨርሲቲ ከገባውኝ በኋላ ላይክ የዜና ማስታወቂያዎች ላይ ይናገሩ ጀመር፣ ግን በዛ ሰዓት እኔ እማረው የነበረው የዩኒቨርሲቲ ፊልድ አይካተትም ነበረ። ግራጁዌት ካደረግኩኝ በኋላ ግን ላይክ ይካተቱ የነበሩት የዩኒቨርሲቲ ፊልዶች ስለጨመሩ የኔም የዩኒቨርሲቲ የተማርኩት ስለተካተተና ለክፍለ ሀገር በተሰጡ አፖርቹኒቲዎች እድሉን አግኝቼ እዛ የጽሁፍ ፈተናውንና የመጀመሪያ ኢንተርቪውን እዛ አድርገን ከዛ ወደ አዲስ አበባ መተን ስሩ ፕሮሰስ አቤሽን አካዳሚን ያለው ማለት ነው። የእርስ ሙያ በዋናነት በወንዶች የበላይነት የተያዘ ነው እና እንዴት ያውታል? ይሄንን እንዴት ብቁ ሆኑ እንደ ሴትነት አንድ ላይ እሱንም ቢመልሱን ደስ ይለኛል። ተፎካካሪ የሆነ ቦታ ይመስለኛል፣ በጣም በወንዶች የተያዘ ቦታ ይመስለኛል እና የእርስዎን ብቃት እዚህ ላይ እስቲ ንገሩን። ብዙ ሴቶች አይደፍሩትም። በእርግጥ ግን አሁን ብዙ ሴቶች አሉ፣ አሁን ላይ በጣም እኛ በገባንበትም ሰዓት አንድ አምስት ልጆች ነበሩ፣ ግን ያን ያህል እኔ እፈልገው ነበር ማለት ምንድን ነው ይባል የለ የወንድ ስራ የሚባለውን ነገር እኔ እፈልገዋለሁ በራሴ እና ያው የምፈልገውን ነገር ነው እየሰራ ያለሁት። በጣም ነው የምወደው ሆን ቻሌንጅ ያደረጋል፣ እንደ ሴት ቻሌንጅ ያደርጋል። ያው ብዙ ኃላፊነት አለብን። እቤት ልጆች አሉ፣ ቤተሰብ አለ። ከሱ አንጻር ብዙ ቀላል አይደለም፣ ግን እኔ ሙያውም በጣም ነው የምወደው። ካፕቴን ብዙ ጊዜ ልጅ ሆነን ጀምረን እርስዎም ብለዋል፣ ከልጅነቱ ጀምሮ ይሄን ማድረግ ነበር የሚፈልጉት። እንግዲህ ብዙዎቻችን እኛም ስታድጉ ምንድነው ፓይለት፣ ስታድጉ ዶክተር፣ ስታድጉ እንዲህ የሚባል የተለመዱ ነገሮች አሉና፣ እንግዲህ ሴት ሆኖ ፓይለት ደግሞ በጣም ያልተለመደ ነገር ነው። አሁን እየመጣን ያለው ትክክል ነው፣ አየር መንገድ ላይ ብዙ ሴቶች እየተመለከትን ያለ ነው። ግን ምን አይነት ተጽዕኖ ፈጥሮቦት ነበረ? ከአገባቡ ጀምሮ ያለውን ሰምተናል። ግን ሴት ሆኖ ችለዋለሁ አልችለውም የሚል ነገር አለ። ምክንያቱም መልእክቱን ማስተላለፍ እንፈልጋለን። ተደራሽነቱ ለብዙ ስለሆነ ይሄ ፕሮግራም መልእክቱ እንዲተላለፍ እንፈልጋለን። እንዴት ነው ተጽዕኖ የጫርቦት? ያው ከፍላጎት ስለነበረኝ ኦፖርቹኒቲ የሆነ ሳገኘው ና ስገባ ያው በደንብ ነበረ የያዝኩት ፍላጎቱም ስለነበረኝ ላይ ከፍላጎት በደንብ የመጣ ነበር። የኔ ስትራግል የነበረው ይህንን ለመሆን ከዛ ባለፈ ግን እዚህ ፊልድ ላይ ኢንስፓየር ያደረጉን አይከን የሆኑ ሰዎች አሉ። ለእኔ ስፔሻሊ ካፕቴን አምሳለ፣ እሷን አይቼን የመጣሁት ለመጀመሪያ ጊዜ ካፕቴን ሁና ሳይ በደንብ እንደሚቻል ያየሁባት የመጀመሪያ ሴት እሷ ነችና ይመስለኛል እነሱ ከፊታችን የነበሩት ለእኛ ኮምፒቴቲቭ ነው፣ ዲተርምንዱ ነው በደንብ ስላሳዩ እኛ የተሻለ ነበረ ብዬ አስባለሁ። እኛ በገባንበት ሰዓት የተሻለ ነበረ። ከዛ ባለፈ ደግሞ እኛም ከሚሰጡን ፊድባኮች ከምኖች አንደርስታንድ ከማደርገው በደንብ ተወዳድረን ኮምፒተ አድርገን ነው እዚህ የደረስ ነው የኢትዮጵያ አየር መንገድ ተወዳዳሪ ነው። ከተወዳዳሪነቱ ተጨማሪ ደግሞ የብዙ ሰዎች ሕይወትን ይዞ ነው አይሮፕላን ላይ የሚወጣው እና ሌላ ቦታ እንደምንሰማው ምናልባት አፍርማቲቭ አክሽን የምንለው ሴቶች ቁጥር መሟላት ስላለባቸው ብቻ እንዲህ እንዲህ ተደርጎ መግባት አይችልም። የብዙ ሰው ሕይወት ስላለ ስምትናችንም ካርዳችንም የቫሊዩ ስቴትመንት የምንለው በየቦታው የምንለጥፈውም ሴፍቲ ኢዝ አወር ናምበር ዋን ፕራዮሪቲ ይላል። ሴፍቲ ላይ ደህንነት ላይ ምን ያህል ቦታ እንደምንሰጥ ያሳያል። እሱን ቅድም ቻሌንጇን ብለው ጠቅሰውልኝ ነበርና ከእሱ ጋር አያይዘው እንግዲህ ምንድን ነው ህዝቡ ሊያውቅልና ሊረዳ ይገባዋል ብለው የሚያስቡት ከሙያ ጋር አያይዘው ይመልሱልኝ፣ ወይዘሮ ፋሲካ። ከባድ ስራ ሆኖ አይደለም መስራት የማንችለው ነገር ሆኖ አይደለም። ያው እንዲሁ በባህል የመጣ ነገር የምንፈራው ነገር ስላለ ነው እንጂ ስራው ያን ያህል የሚከብድ ነገር አይደለም። ቀላል ስራ ነው። ማለት ቦታው ላይ መማር በእርግጥ ያው የምንመጣበት መንገድ አለ። ያ ነገር ቀላል ሆኖ ሳይሆን ግን ስራው ላይ ስትገቢ ደግሞ የሆነ አመት በጨምርሽ ቁጥር የምታዳብሪው ነገር አለ ሴፍቲ እንዳለ ሆኖ ማለት ነው። እሱ እንጂ ያን ያህል ከባድ አይደለም፣ ብቻ ለእኔ ከባድ አይደለም። ምናልባት እንደ እርሶ በዚህ አይነት የደንበኛ አገልግሎት ላይ ለመዋል የሚፈልጉ ለሴት እህቶቻችን የሚያስተላልፉላቸው መልእክት ካለ ቀጥታ ባጭርም ቃል ይግለጹልኝ። ፍላጎት ካለው ማንም ሰው የፈለገበት ቦታ ይደርሳልና፣ ፍላጎት ከተነሳሽነት እና ያህን ፍላጎት ደግሞ ለማሟላት ከኛ ብዙ ነገር ከኤዱኬሽናል በትምህርት በኩል ያለንን ሌቭል መጨመር ኤክስፖዥራችን፣ ከሰዎች ጋር ያለን ኮሚኒኬሽን፣ ሼሪንግ ኤክስፒርየንስ፣ ከቡድን አብሮ መስራት እንደ ቲም ወርክ የምንለው ነገር፣ ሁልጊዜ ለነገሮች ሬዲ መሆን ከታይም ማኔጅመንት ጀምሮ እና ማንም ሰው ውስጡ ፍላጎት ካለ የትም ይደርሳል። አይሮፕላን ውስጥ ለሚደረገው ነገር በሙሉ የመጨረሻ ውሳኔ ሰጭ እርሶ ሆኖትና እንደ ሴት ይህን ዲሲዥን ሜከር የምንለው ሮል ወይም የመጨረሻ ውሳኔ የመስጠትን ክህሎት ልበለው እንዴት ይመለከቱታል? የመጨረሻ ጥያቄ ላርገው። ስሩ ኤክስፒሪንስ የሚገኝ ነገር ነው። ስሩ ኤክስፒሪንስ፣ ስሩ ስታንዳርድ በሆኑ ፕሮሲጀሮች ስለሆነ የምንሰራው ከተለያየ ሰው ጋም የመብረር ኦፖርቹኒቲ ስላለው በረዳት አብራሪ በነበርንበት ጊዜ የተጻፉ ዶክመንቶች ስላሉ ብሪፍ የተደረጉ ስታንዳርድ ፕሮሲጀሮች ስላሉ እነሱን እና የአንቺም ጃጅመንት የአንቺ ጃጅመንት ይጨመርበታል ማለት ነው እና ያው እንደ እንደ ፕሮፌሽን የሚመጣ ነገር ነው። በየዕለቱ ራሳችንን እያበቃን እያበቃን ከፍ ላለ ቦታ መድረስ የምንችል መሆኑን ሁላችሁም ማሳያ ናችሁ። እንግዲህ የዛሬው በረራ ወደ አተንስ የሚያደርጉትን መልካም ጉዞ መኝለታለሁ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ የሴቶች ዓለም አቀፍ የሴቶች ቀንን በማስመልከት ያደረግነውን ከሴት እህቶቻችን ጋር ያደረግነውን የዛሬው ፕሮግራማችንን በዚሁ ቋጨን። ሳምንት ሌላ ፕሮግራም እንጠብቃችኋለን። እስከዛ ድረስ ያላችሁን ሀሳብ፣ አስተያየት በሙሉ በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን እንድትልኩልን በማክበር እንጠይቃለን። ሀና ጥናፉ ከእንግዶቼ ጋር ቆይታ አርጌ ያለሁ ሰላም።